ሰላም ዲዛይር ቤተሰቦች፣ እንዴት ናችሁ? ዛሬ በቤዚክ ኮሚኒኬሽን እንግሊሽ ስቴቲንግ ዲስአግሪመንት ኦን ኢሹ ወይም ያልተስማማንበትን ሀሳብ ወይም ተሳስተዋል ብለን የምናስበውን ሀሳብ እንዴት መግለጽ እንችላለን፣ ወይም እዚህ ጋር ተሳስተዋል እዛ ጋር ተሳስተሻል ለማለት ፖላይትሊ እንዴት እንችላለን የሚለውን እንነጋገራለን ሶ በተለያዩ አጋጣሚዎች ከተለያዩ ሰዎች ጋር ንግግሮችን ስናደርግ ስንነጋገር የተለያዩ ሀሳቦች እንሰማለን። የምንስማማባቸውም ማንስማማባቸውም ሀሳቦች አሉ። ስለዚህ ዛሬ በዚህ ክላስ የምናወራው በሆነ ሀሳብ ባንስማማ እንዴት ፖላይትሊ ይሄ ልክ አይመስለኝም፣ ይሄ ግን እኔ አልስማማበትም ማለት እንችላለን የሚለውን እንነጋገራለን ማለት ነው። ስለዚህ ፈርስት ኤክስፕሬሽን የሚሆነው ምንድን ነው? ታስ ናት ትሩ። ታስ ናት ትሩ ብዙ ጊዜ የምንሰማው ይሄ እውነት አይደለም የሚለው ነው ማለት ነው። ስለዚህ እውነት አይደለም ብለን አንድን ነገር ጀጅ ስናደርግ ወይም ክሌም ስንፈጥር ምንድነው ፋክት ወይም የፋክት መሳሳትን የሚያሳይ ነው። ለምሳሌ በሳይንስ እንደተረጋገጠው የዓለም ቅርጽ ጠፍጣፋ አይደለም። ስለዚህ አንድ ሰው ዓለም ፍላት ናት ብሎ የሚያወራ ቢሆን ኖሮ ዳትስ ናት ትሩ እንላለን። ምክንያቱም ከየትኛው ማቅጣጫ ብናየው ወይም በየትኛው ማስተሳሰብ ብናስበው በሳይንስም የተረጋገጠ ፋክት የምንለው ነገር ጠፍጣፋ እንዳልሆነች ነው ማለት ነው። ስለዚህ የፋክት ዲፍረንስ ሲኖረን ዳትስ ናት ትሩ የሚለውን ኤክስፕሬሽን እንጠቀማለን። ይሄ እውነት አይደለም፣ ይሄ ከእውነታ የራቀ ነው ብለን ስቴትመንት እንሰጣለን ማለት ነው። ሁለተኛው የሚሆነው ዳትስ ናት ራይት። ስለዚህ ተመሳሳይ ሊመስል ይችላል፣ ዳትስ ናት ትሩ እና ዳትስ ናት ራይት። እዚህ ላይ ግን የሚለየው ምንድን ነው? ይሄ የፋክት ዲፍረንስ ሳይሆን ያስተሳሰብ ወይም የአመለካከት ልዩነት ሲኖር ነው። ምናልባት አንድ ሰው ልክ ነው ብሎ የሚያስበውን ሌላ ሰው ልክ አይደለም ብሎ ሊያስብ ይችላል። ስለዚህ ይሄ የአመለካከት ልዩነትን የሚያሳይ ነው ራይት ኦር ሮንግ ነው የሚለው እንጂ እውነት ነው ወይስ እውነት አይደለም የሚለውን አይደለም። ትሩ ኦል ፎልስ አይደለም የምንለው ማለት ነው። ስለዚህ ዳስ ናት ራይት ብለን የምንሰጠው ስቴትመንት ከኔ አስተሳሰብ እዚህ ላይ ትክክል አይደለም፣ ወይም ይህ ትክክል አይደለም፣ ይህ ትክክል አይመስለኝም የራሳችንን ሀሳብ የምንገልጽበት ነው ማለት ነው። ስለዚህ ዳስ ናት ራይት የራሳችን ፖይንት ኦፍ ቪው ሲሆን ነው። የመጀመሪያው ግን ዳስ ናት ትሩ የሚለው ፋክት ላይ ሁሉም የተስማማበት የተረጋገጠ እውነታ ላይ ስህተት ስናገኝ ነው ማለት ነው። ሶስተኛው ዩ ሃፍ ጋት ዳት ራንክ ይህን የአስተሳሰብ ልዩነት ሲያጋጥመን ማለት ነው። እሱ ሀሳብ ላይ ተሳስተሃል። እሱ ሀሳብ ስፔሲፊክሊ ካወሳቸው ብዙ ሀሳቦች የሆነ ሀሳብ መርጠን እሱ ሀሳብ ላይ ተሳስተሃል ዩ ሃፍ ጋት ዳት ሮንግ ብለን ስቴትመንት እንሰጣለን ማለት ነው። ስለዚህ ምናልባት በሙሉ በተነሳው ሀሳብ ላይ ላይሆን ይችላል ያልተስማማ ነው ያልተስማማ ነው ስፔሲፊክሊ በአንድ ሀሳብ ላይ ስለሆነ ይህንን ኤክስፕሬሽን እንጠቀማለን ማለት ነው የው ሀቭ ጋት ዳት ሮንግ። ቀጣዩ ደግሞ የው ሀቭ ጋት ኢት ኦል ሮንግ። ይሄ ደግሞ ጭራሽ ሆኖ በተነሳው ሙሉ ሀሳብ ላይ ሳንስማማ ስንቀር ከዚህ በፊት ያልኩት ምንድን ነው የው ሀቭ ጋት ዳት ሮንግ ሲሆን ከተነሳው ሙሉ ሀሳብ የሆነ ስፔሲፊክ ሀሳብ አልተስማማንም። እዚህ ጋ ላይ ደግሞ ዩ ሃቭ ጋት ኢት ኦል ሮንግ የምንል ከሆነ ሙሉ በሙሉ በተነሳው ሀሳብ ላይ አለስማማም ማለታችን ነው። ይሄኛው ሀሳብ በሙሉ ተሳስቷል። አሁን ያወራንበት ሀሳብ በሙሉ በከፊል አይደለም፣ በሙሉ ተሳስቷል ማለት ነው። ስለዚህ በሙሉ እንዳልተስማማን የሚያሳይ ወይም ዲስአግሪመንት እንዳለ የሚያሳይ ስቴትመንት ነው ማለት ነው። ቀጣዩ አሁን የምናያቸው ብዙ ጊዜ እንግዲህ በሀገራችን በምሳሌ አነጋገር ነገሮችን እናስረዳለን። በእንግሊዘኛ ሲሆን ደግሞ ኢዲየምስ ወይም አንዳንድ ነገሮችን ሲምቦል አድርገን የምንጠቀምባቸው ጊዜያቶች አሉ ማለት ነው። ስለዚህ ይሄኛው ዩ ሃቭ ሚስድ ዘ ቦት የሀሳቡን መርከብ ስተሃል። ይሄ አሁን እያወራን የነበረበትን ሀሳብ እንደ መርከብ ወስዶ የመርከቡን ወይም የነበርንበት የሀሳብ መርከብ ስቷል። የምንነጋገረው በዚህ ኢሹ ላይ አልነበረም። ይሄ ነገር ልክ አይደለም፣ ኮምፕሊትሊ ወጥቷል ማለት ነው ማለት ነው ስለዚህ እንደዚህ በምሳሌያዊ አነጋገር ወይም ነገሮችን ኤግዛምፕለሪ አድርገን የምንጠቀምበት ኤክስፕሬሽን ነው ማለት ነው። ስለዚህ በደንብ እንዲገባቸው ወይም እንዲረዱን ስንፈልግ ይህንን መጠቀም እንችላለን ማለት ነው። ዩ አር ሚሲንግ ዘ ቦት፣ ዩ አር ሚሲንግ ዘ ቦት ደግሞ ኮንቨርዜሽኑ እየሄደ ነው፣ እያወራን ነው፣ ግን ካሰብነው ሀሳብ ወይም ከሀሳቡ መርከብ እየወጡ እየወጡ እየወጡ ሲሄዱ አስቁመናቸው፣ ሀሳቡ ሳያልቅ ወይም ንግግሩ ሳያልቅ ወደ ነበረው ሀሳብ የምንመልስበት ወይም አለመግባባታችንን ኮንቨርዜሽኑ ወደማይሆን ነገር ሲሄድ የምንመልስበት ነው ማለት ነው። ስለዚህ የሀሳቡን መርከብ እየሳትክ ነው። የመጀመሪያው ላይ ምንድን ነበር ያልኩት? ዩ ሚስ ደቦት የሀሳቡን መስመር ስትሃል። አሁን ምንም የሚመለስ ነገር የለም፣ ኦልሬዲ ስቷል። ይሄ ግን ንግግራቸው መሃል ላይ አቋርጠናቸው፣ ምንድን ነው የምንለው? ዩር ሚሲንግ ደቦት የሀሳቡን መርከብ እየሳትክ ነው። ወደ ሀሳባችን ብንመለስ ጥሩ ነው። ይሄ የምናወራው ኢሹ ላይ የሚያገናኘው ነገር የለም እያልን ነው ማለት ነው። ስለዚህ ይሄ ፕሮግረስ ላይ ያለ መሳሳት ነው ማለት ነው። እሺ ቀጣዩ ደግሞ ሶ ሮንግ ኢን ኤቭሪ ወይ በሁሉም አቅጣጫ ሳየው ተሳስተሃል፣ ወይም በሁሉም አቅጣጫ ሳየው ተሳስተሻል። ስለዚህ አሁን ቅድም ያነሳሁት አንድ ሀሳብ ሁለት ሀሳብ አይደለም ልረዳህ ሞክሬያለሁ። ከዚህም አቅጣጫ አየሁት ካልከውም አቅጣጫ አየሁት ምንም ልረዳህ አልቻልኩም፣ ወይም አልተስማማሁበትም። ከሁሉም አቅጣጫ ሳየው ተሳስተሃል። ሶ ሮንግ ኢን ኤቭሪ ዌይ በሁሉም አቅጣጫ ስህተት ነው፣ በቃ ቀጣዩ ደግሞ ዩ ሀቭ ጋት ኢት ኦር ዩ አር ቶተሊ ሮንግ። ዩ አር ቶተሊ ሮንግ፣ ይሄ ምንድን ነው የሚለው መቶ በመቶ ተሳስተሃል። ከመጀመሪያው ጋር በደንብ ትንሽ መቀራረብ ያለው ነው፣ ከዚህ በፊት ካነሳለሁ ጋር ማለት ነው፣ ሶ ሮንግ ኢን ኤቭሪ ዌይ ከሚለው ማለት ነው። መቶ በመቶ ከዚህ ካወራ ነው ሙሉ ሀሳብ አንድ እንኳን የምስማማበት አላገኘሁም ማለት ነው። ስለዚህ መቶ በመቶ ተሳስተሃል፣ ምንም ሪዲ ማድረግ አንችልም ማለት ነው። ዳስ ናት ትሩ የፋክት ዲፍረንስ ሲኖረን ነው፣ ይህ እውነት አይደለም የተረጋገጠ እውነት ይዘን ልክ ነው ወይም ልክ አይደለም ወይም እውነታ ነው ወይም ውሸት ነው የምንለው ማለት ነው። ሁለተኛው ዳስ ኖት ራይት ይሄ ከራሳችን አመለካከት አንጻር ልክ ነው ወይም ልክ አደለም በሰው የሚለይ ነው። ስለዚህ ይህ ትክክል አይደለም። ዳትስ ናት ራይት የሚል ይሆናል ማለት ነው። ሶስተኛው ዩ ሃቭ ጋት ዳት ሮንግ፣ ዩ ሃቭ ጋት ዳት ሮንግ። እሱ ሀሳብ ላይ ተሳስተሃል፣ እሱ ሀሳብ ላይ ተሳስተሃል ማለት ብዙ ሀሳቦች ተነስተዋል፣ ግን ያልተስማማንበት በምንድን ነው እሱ ብለን ሪፈር ባደረግ ነው በሆነው ሀሳብ ነው ማለት ነው። ቀጣዩ ዩ ሃቭ ጋት ኢት ኦል ሮንግ። ሁሉም ላይ የተነሳው ሁሉም ሀሳብ ላይ አልተስማማንም ማለት ነው። ቀጣዩ ዩ ሚስ ደ ቦት በኤግዛምፕል እያስረዳን ነው። የሀሳቡን መርከብ ስተሃል፣ በቃ ሄደሃል ማለት ነው። ቀጣዩ ዩር ሚሲንግ ደ ቦት ያሁን መመለስ ወይም መስማማት የምንችልበት እድል አለው። ግን መስመሩን፣ የሀሳቡን መስመር ወይም የሀሳቡን መርከብ እየሳትክ ነው እያለን ፕሮግረስ ላይ ያለን መሳሳት የምናሳይበት ነው። ቀጣዩ ደግሞ ሶ ሮንግ ኢን ኤቭሪ ዌይ፣ ሶ ሮንግ ኢን ኤቭሪ ዌይ በሁሉም አቅጣጫ አየሁት ልክ አይደለም። የመጨረሻው ዩር ቶታሊ ሮንግ፣ መቶ በመቶ ልክ አይደለህም። የሚያስማማን ሀሳብ የለም። ስለዚህ እነዚህ አሁን ያወራናቸውን ኤክስፕረሽኖች እንዴት በኤግዛምፕል ማስገባት እንችላለን? ለትስ ጎ ቱ ዘ ኤግዛምፕልስ። ና አንድ አሻንጉሊት መሰበሩ ነው። እጃችን ላይ የተሰበረ አሻንጉሊት አለ። እጃችን ላይ የተሰበረ አሻንጉሊት አለ። ስለዚህ ማን ነው የሰበረው? ፋክት ላይ ነው እየተከራከረ ያለ ነው። ስለዚህ ዳትስ ኖት ትሩ ብሎ አሁን ተናጋሪያችን የሚሰጠው ክሌም ምንድን ነው? እኔ አልሰበርኩትም። የሰበረው ሰው ኦብቪስሊ አለ። ስለዚህ እውነታ ላይ ነው የምንከራከረው ማለት ነው። ስለዚህ ይሄ ትክክል የመሆን ያለመሆን ሳይሆን እውነት ነው ወይስ ውሸት ነው የሚል ክሌም ነው ማለት ነው። ስለዚህ አይደም ብሬክ ዩር ቶይ ዳትስ ኖት ትሩ፣ አሻንጉሌትህን አልሰበርኩ ይሄ እውነት አደለም፣ ከእውነታ የራቀ ነው ማለት ነው። ሁለተኛው ዳትስ ኖት ራይት፣ ይሄ ፐርስፔክቲቭ ወይም የእኛ አስተሳሰብ የሚያንፀባርቅ ነው። አይ ቲንክ ዩ ወር ሊትል ሀርድ ኦን ዮር ኪድ ዘ አዘር ዴይ፣ ዳትስ ኖት ራይት። ምናልባት አንድ አባት አንድ እናት ልጃቸውን ድንገት ሲቆጡ ስታዩ ሃርሽ ሆኖ ወይም ድንገት አስደንግጧችሁ ከሆነ ሀርድ ነበርክ ልጅህ ላይ፣ ዳትስ ኖት ራይት፣ እንደኔ አስተሳሰብ ትላንትና ልጅህን የተቆጣህበት መንገድ ልጅህን የተናገርክበት መንገድ ልክ አይመስለኝም። የማን ሀሳብ ነው? የኛ ሀሳብ ነው። ስለዚህ ፋክት ላይ ሳይሆን እየተከራከር ያለ ነው የራሳችን ሀሳብ ላይ ነው ማለት ነው። ሶስተኛው ኤግዛምፕል ዩ ሃቭ ጋት ዳት ሮንግ። ዩ ሃቭ ጋት ዳት ሮንግ። ማይ ፌቨሪት ከለር ኢዝ ብሉ። ዩ ሃቭ ጋት ኢት ኦል ሮንግ ኦር ዩ ሃቭ ጋት ዳት ሮንግ። ምናልባት የአንድ ሰው ፌቨራይት ከለር ብላክ ነው ብሎ መልሶ ቢሆን አይ ልክ አይደለህም የእኔ ፌቨራይት ከለር ብሉ ነው ብለን እያስተካከል ነው ማለት ነው። ስለዚህ የራሳችን ሀሳብ የምንገልጽበት ወይም የራሳችንን ተቀያያሪ ኢንተረስት የምንገልጽበት ይሄም ከራስ ሀሳብ የሚመለጭ ነው ማለት ነው። ቀጣዩ ዩ ሚስት ዘ ቦት ኦር ዩ ሚስት ዘ ቦት የሀሳቡን መርከብ ስትሃል ማለት ነው። አይ ዶንት ቲንክ ዳትስ ዘ ኢሹ ዩር ሚሲንግ ዘ ቦት። ስለ አንድ ኢሹ እያወራን ያ መንስኤ አይመስለኝም። ሀሳቡን ወይም የሀሳቡን መርከብ ስተሃል እያልን እየነገር ነው ነው ማለት ነው። ቀጣዩ ዩ ሃቭ ጋትት ኦል ሮንግ፣ ዩ ሃቭ ጋትት ኦል ሮንግ፣ ዩ ሃቭ ጋትት ኦል ሮንግ። በሁሉም አልተስማማንም እዚህ ላይ ማለት ነው። ስለዚህ ምንን እንችላለን? ዳ ወዝ ናት ዋት አይ ወስ ትራይንግ ቱ ሰይ። ዩ ሃቭ ጋትት ኦል ሮንግ። ለምሳሌ አንድን ንግግር ተናግረን ወይም አንድን ሀሳብ አብራርተን ኦኬ እንደዚህ ነው ያልከው ማለት ነው ብለው ሲደግሞ እኔ እንደዛ አላልኩም፣ ሙሉ በሙሉ ተሳስታለሁ፣ እንደዛ ለማለት አልነበረም የፈለግኩት ብለን እያስተካከልነው ነው ማለት ነው። ዛት ወዘንት ዋት አይ ዋዝ ትራይንግ ቱ ሴይ ዩ ሃቭ ጋት ኢት ኦል ሮንግ። ከተናገርኩት ነገር አንድም በትክክል የተረዳኸኝ ነገር የለም፣ ሁሉም የተሳሳተ ሀሳብ ነው ያለው ማለት ነው። ቀጣዩ ሚሲንግ ደ ቦት፣ ሚሲንግ ደ ቦት፣ ኢን ፕሮግረስ የሆነ አለመስማማት ነው ማለት ነው። ዌይዘር ፀሐዋ እንዴት እንደምታምር እያወራን፣ ግን አንድ ሰው ደግሞ ስለ ሙቀቷ የሚያወራ ከሆነ ምንድነው እያለ ያለው ኦፍ ደሰን የሰንን ውበት ነው እያወራን ያለነው እንጂ ስለ ዌይዘር አይደለም እያወራን ያለነው። ከንግግራችን ሀሳብ እየወጣህን ያለኸው፣ እየተናገርክ ያለኸው ነገር ከኛ ጋር አይሄድም። የሀሳቡን መርከብ እየሳትክ ነው። ስለ ውበቷ እንጂ ስለ መሞቁ የፀሐዩ መሞቅ አይደለም እያወራን ያለ ነው ብለን የምናስተካክልበት መንገድ ነው። ላስት ኤግዛምፕል፣ ዩር ቶተሊ ሮንግ አይ ላቭ ዶግስ። ዩር ቶተሊ ሮንግ ለምሳሌ እኔ ውሻ ወድ ከዛ አንድ ሰው መጥቶ አንቺ ውሻ በጣም ትጠያለሻ ቢላይ ይሄ ከሆነ ሳይ ራቀ ነው አይደለ? ስለዚህ ቶታሊ በዚህም ብናየው በዚህም ብናየው እኔ ውሻ ወዳለሁ። ስለዚህ አይ ላቭ ዶግስ፣ እኔ ወዳለሁ። ዩር ቶታሊ ሮንግ፣ መቶ በመቶ ልክ አይደለህም። እኔ ውሻ ወዳለሁ አልጠላም ማለት ነው። ስለዚህ ለተለመደው ወደ ጥያቄያችን እናልፋለን ማለት ነው። የመጀመሪያ ጥያቄ ዋት ዳዝ ይህ እውነት አይደለም ሚንስ ይህ

ፖላይትሊ መናገር እንደምንችል እና ልንጠቀማቸው የምንችላቸውን ኤክስፕሬሽኖች በኤግዛምፕልም በምሳሌም በተለያዩ አማራጮች ተመልክተናል። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ደህና